የዘንዶውን የዘንዶን ሲክሪት እዚህ መጽሐፍ ላይ በደንብ አድርጎ ያስቀምጠዋል። ፖለቲካው እያንዳንዱ ፖለቲካ በዚህ መጽሐፍ ላይ እንደተቀመጠው እያንዳንዱ የምትመለከቱት ፖለቲካ የዚህ ውጤት ነው ብሎ ያስቀምጥላቸዋል። ኢትዮጵያ ውስጥ እስካሁን ያለው ሲክሪት በጠቅላላ ታቦተ ጽዮን የታቦተ ጽዮን መገኛ አሁን ያለችበት ቦታ ላይ የሚደረግ ማንኛውም የዘንዶ ተግባራት በጠቅላላ እዚህ ላይ የምታዩት በዮሐንስ ራእይ ምዕራፍ 12 ላይ የተቀመጠችው መንፈስ ማለት ነው። እሷ ምትመራው ዘንዶ ነው፣ ቀይ ባለ ሰባት ራሶች የሚባሉ ማለት ነው። ኢትዮጵያ ላይ አራት ራስ ያለ ይሄ ዘንዶ ማለት የእሱ ሬፕሊካ ተቀራራቢነት ያለው እንደሆነ ታያላችሁ ማለት ነው። ይሄን የባቢሎን ድራጎን ይለዋል። ይሄ የባቢሎን ድራጎን ዘሴም ወይ ሰዎች የሚገበሩ ተመልከቱ፣ እዚህ ጋር ስክሪን ላይ ይ ሰዎች ይገበሩለታል። ወ ይህ አምልኮት ቀጠለ። ማ ሦስት ሺህ ዓመት ሙሉ ቀጥሏል። እስካሁን ድረስም ይህን እድሳት በማድረግ ነው። ከግብፅ ጋር እድሳት እየተደረገ መልሶ ኢትዮጵያን ማፍረስ፣ ኢትዮጵያን ደም መበታተን፣ ደም ማስከፈል፣ ሲክሪት ጉድ ነው። በጣም ነው የማዝነው። ይሄ ግብር አይበቃም ወይ? ውድ ቤተሰቦቼ ይሄ ግብር አይበቃም ወይ? አይጸለይም ወይ አያቃጥናችሁም ወይ እግዚአብሔር ኢትዮጵያን ይፈልጋታል ለታላቅ ዘመን ለዘመኑ ፍጻሜ ተዋጊ የሆኑ ጦረኛ መንፈሳዊ ሰዎች እግዚአብሔርን ታላቁን ቅዱሱን መጽሐፍ ይዘው በሰማይ ላይ በምድር ላይ ወንጌልን የሚበትኑ ኢትዮጵያውያን ለመጨረሻው ዘመን ይፈለጋል።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 ያስቀምጣል። ይሄ ጽምዶ የተባለው ነገር ቃሉን እንወስደዋለን። ሰሞነኛ የሆነ ቃል ነው። በኤርትራና በኤርትራው መሪ ኢሳያስ አፈወርቂ ቡድንና በህወሀት መሪዎች መካከል ያደረገ አግሪመንት ነው። ይሄ ምናልባት የዛሬ አግሪመንት ሊመስላችሁ ይችላል። አይደለም፣ ውድ ቤተሰቦቼ አይደለም። ስፕሪቹዋል ነው፣ መንፈሳዊ ነው። ከዚህ ቀደም ብታስታውሱ ከሆነ አንድ ፕሮግራም ሰርቼ ነበር። በተለይም ከህወሀት ባንዲራ ጋር ተያይዞ የሰራውት የነበረው ፕሮግራም ነበረኝ። ያ ፕሮግራም በግልጽ የሚያሳየው እዚህ እንደምትመለከቱት የቲፒኤልኤፍ ባንዲራ ሲጋለጥ የሚል ገመና ሲወጣ የሚያሳይ ነው። ይህን ኦልሞስት ብዙ ዓመት ነው ከጦርነቱ በፊት በፊት ነው የመጀመሪያው የትግራይ ጦርነት ከመደረጉ በፊት ክሊርሊ ይህን ተመልክቶ ምን ያህል አደገኛ ዋጋ ሊያስከፍል የሚችል ነገር እንደነበረ በዚህ ፕሮግራሜ ላይ ተንትኜ የቲፒኤልኤፍን ባንዲራ አብራርቸው ገላርጨው የሰራውበት ፕሮግራም ነበር። እና አላማው አልኩ በዛ ፕሮግራም ላይ መንፈሳዊ ነው እና ኢትዮጵያን እርስ በርስ የሚያባላ ብቻ አይደለም፣ ትግራይ ላይ ደም ያስገብራል፣ ከፍተኛ ደም ይገብራል በሚል በዛ ፕሮግራም ላይ ገብታችሁ ብታዩት በጣም ደስ ይለኛል። እጅግ እኔ እንደውም መልሽ ሁሉ እያየውት በጣም የተገረምኩበት የነበረ ፕሮግራም ነው። ልክ እሱን ፕሮግራም እንዴት ድሩን እንደሰሩት ሁሉ እዛ ላይ እያሳየው ምን እያልኩ ነው ፕሮግራሙን ቪዲዮን የሰራሁት እንዳልኩት፣ ማለት ዛ ሰዓት ያን ነገር እንደተነተንኩት ይሄ ማለት ለደም ግብር የተሰራ ነገር ነው ብዬ ያልኩበት ሪል የሆነው ነገር ሆነ ማለት ነው። ከዛ በጣም ብዙ የትግራይ ህፃናት፣ ልጆች፣ ወጣቶች አለቁ። በጣም ብዙ ሰው አካል ጉዳተኛ ሆነ። ውድ ቤተሰቦቼ፣ እግዚአብሔር ምስክሬን በጣም የሚያሳዝነኝ ነገር ነው። እግዚአብሔር ምስክሬን ነው ምነግራችሁ። አንድ የትግራይ ተወላጅ ጓደኛችን ነበረ፣ ድሮ ዘፋኝ በነበረ ሰዓት ላይ ቶክቻው በጣም ቅርብ ጓደኛው የነበረ ከኔ ጋር በጣም በጣም ቅርብ የነበረ ልጅ ነው በጦርነቱ ተጎድቶ እግሩን አየሁት እና እንባ የመጣ በጣም የሚገርም ልጅ ነው። ቁመናው፣ መልኩ፣ ባህሪው፣ ጠባዩ ኤቭሪቲንግ ስማርትስት የነበረ ልጅ ነው እና ልቤ እስካሁን ከአእምሮ የማይጠፋበት ሁኔታ ይገርመኛል ማለት ነው። እና ውድ ቤተሰቦች ይሄ ሲክሪት ነው። አሁንም ደግሜ ነግራቸዋለሁ። እኒህ ሰዎች ኦልሞስት ያ ሁሉ የትግራይ ወጣት ካስፈጁ በኋላ ተመልሰው እንደገና ጽምዶ አደረጉ። ይሄ ጽምዶ ምንድነው? በደንብ አርገ ነግራቸዋለሁ። አራት ዘንዶች ይላል። ይሄ ዝም ብሎ ያወራውላችሁ ነገር አይደለም። በኢትዮጵያ ታሪክ ውስጥ የሚታወቁ በጣም አደገኛ መናፍስታዊ አካሄዶች ነው የነበሩት። እነዚህ መናፍስታዊ አካሄዶች ኢትዮጵያን ለረጅም ጊዜ በዚህ የዘንዶ አምልኮ ዋጋ አስከፍለዋል። የሚገርባችሁ ማለት ነው። ለምሳሌ ይሄንን ስክሪን ላይ የምታዩት የኢትዮጵያ ባንዲራ ላይ የምትመለከቱትን ይሄንን ዘንዶ ተጠምጥሞበት ይሄንኑ አርማ ነው ሰርቶ የለቀቁት። ተመልከቱ ይህንኑ አርማ ነው ሰርተው የለቀቁት ተመልከቱ። የዚህ አይን እላዩ ላይ ይሄ የምታዩት የተጠመጠመ ዘንዶ የኢትዮጵያ ባንዲራ ያለው ኮከብ ዝም ብሎ የሆነ ነገር አይደለም። እነዚህ አካላት ያውቁታል። ስለዚህ በዚህ ፕሮግራሜ ላይ በደንብ ተንትኜ እነግራቸዋለሁ። ኪዳን ነው፣ የደም ኪዳን ነው። በየዓመቱ በየጊዜው የሚደረግ የደም ኪዳን እድሳት ነው። የሚገበሩትም ወጣትና ሕፃናት ናቸው። ይሄን አጋንንታዊ አደገኛ አሰራር ለ3000 ዘመን ለ3000 ዓመታት ኢትዮጵያ ላይ ደም እየተገበረለት ያለ ይሄ ቀይ ዘንዶ የተወጋ ይሁን አናቱ ይቆረጥ በአንደበታችን ላይ ጸሎት የሚያክልን ትልቅ ኃይል ይዘን ካበቃን በኋላ የእግዚአብሔርን የሚያክል ታላቅ ስም ኢትዮጵያ ይዛ ስታበቃ ዛሬም በጥቂት ሰዎች አማካኝነት ጥቂት ጥቂት ማለትም እኔ አንድ አይመለከተኝ ነገር እንገራችሁ። መንግስት ብለው፣ ተቃዋሚ ብለው አይመለከተኝም። እኔ የሚመለከተኝ የእግዚአብሔር ሕልውና ነው። እግዚአብሔር በኢትዮጵያ ላይ ያለው ዓላማና እቅድ ነው። ክርስቶስ ለኢትዮጵያ ያለው እቅድ ደም ማስከፈል አይደለም። እሱ ደሙን የከፈለው ጌታችን ኢየሱስ ክርስቶስ የኢትዮጵያ ልጆች ደም እንዳይከፍሉ ነው። ኢሳይያስ አፈወርቂ ዛሬም አለ ደም እያስገበረ ማለት ነው። ንጹሕ ኤርትራውያን ወንድም እህቶቻችን አገራት ለሀገራት በባህር እያቋረጡ ለብዙ እንግልት ለብዙ ስቃይ፣ እዚህ ኢትዮጵያ ውስጥ ጓደኞቻችን ብዙ ናቸው፣ የኤርትራ ልጆች እና ስቲል በዓለም ላይ በስደት ዋጋ የሚከፍል ትውልድ ነው። አንድ ሰው ግን ተቀምጧል፣ ቁጭ ብሏል ቤተ መንግስቱ ላይ። ጥቂት ሲክሪት ቡድን አለ። ያ ቡድን ደም ለማስገበር በየ በየጊዜው በጦርነት ለ ለአማልክቶቻቸው ለጥንት ለ3000 ዘመን በፊት ለነበረው ለነዚህ አማልክቶች ደም የሚያስገብር አካል ነው ነው እያልኳቸው ያለው ይህንን ዘንዶ የተወጋ ይሁን አናቱ ይወጋ። ሶ ይሄ ፋክት የሚጀምረው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ላይ ልጀምርላችሁ። በመጽሐፍ ቅዱስ ላይ በእውነቱ የተቀመጠ ነገር ስለሆነ ከዛ ልጀምርና ፕሮግራሜ ልቀጥል። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ጌታ እግዚአብሔር የከበረ ይሁን። በኢትዮጵያ በኤርትራ ሰማይ ላይ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 እንግዲህ ውድ ቤተሰቦቼ በመዝሙረ ዳዊት ምዕራፍ 74 ከቁጥር 14 በጣም ፌመስ የሆነ ሁላችንም የምናውቀው አንድ የመጽሐፍ ቅዱስ ጥቅስ አለ። እንዲህ ይላል፣ አንተም የዘንዶውን ራሶች ቀጠቀጥህ ይላል። ልብ በሉ የዘንዶ ራስ አላለም፣ ራሶች ቀጠቀጥህ ይልና ለኢትዮጵያ ሰዎችም ምግባቸውን ሰጣቸው አሁን በጣም አስደናቂ ስክሪፕቸር ነው ዳዊት በህይወት በነበረበት ሰዓት እነዚህ ዘንዶች በኢትዮጵያ ይመለኩ የነበረበት ጊዜ ነው የዘንዶን ራሶች ነው የሚለው እና በኢትዮጵያም በተለያዩ ቦታዎች ላይ ይመለክ የነበረ ሌዋታን የሚባለው ዘንዶ ነው ይሄ ዘንዶ በኢትዮጵያም በተለያየ ቦታ ላይ ኢትዮጵያ እነግራችኋለሁ ወደ በኋላ በቀይ ባህርና በአባይ ወንዝ ውስጥ በተመሳሳይ መልኩ ደግሞ በግብፅ ውስጥም ይመለክ የነበረ ነው። ሶ ዳዊት የዛ ሰዓት ላይ ያ መረጃ ነበረው፣ የዛሬ 3000 ዓመት ገደማ። ቁጥር 3 ላይ ጠላት በቅዱሳን ላይ እንደ ከፋ መጠን ሁል ጊዜ በትዕቢታቸው ላይ እጅህን አንሳ፣ ጠላቶችህ በበዓል መካከል ተመኩ። በበዓል አምልኮ የሚባለው ማለት ነው በዛ መካከል ተመኩ። የማያቁትን ምልክት ምልክታቸው አደረጉ። አሁን ይውላችሁ ኢትዮጵያ ውስጥ በባንዲራችን ላይ የተደረገውን ምልክት ያ ዘንዶ የተጠመጠመበት እኛ የምናውቀው ነገር አለ። ጠላቶች ግን ዲሊበሬትሊ የሚያደርጉት እንደሆነ ግን እናውቃለን። ህዝቡስ የማያቁትን ምልክት ምልክታቸው አደረጉ ብሎ ያስቀምጣል። ከዛ በኋላ ቁጥር አምስት ላይ እንደ ላይኛው መግቢያ ውስጥ በዱር እንዳሉትም እንጨቶች በመጥረቢያ በሮች ሰበሩ። እንዲሁ በመጥረቢያና በመዶሻ ሰበሯት፣ መቅደስህ በእሳት አቃጠሉ። እንግዲህ ዳዊት ይህን ሲናገር የሰለሞን ቤተ መቅደስ አልተሰራም። ምክንያቱም ዳዊት መቅደስ ለመስራት ጓጉጉት እኮ ነበረው። ነገር ግን ያ ጉጉቱ አልተሳካለትም ነበረ። ዳዊት እንደሚታወቀው ሶ ሚነግረን መቅደስ መንፈሳዊ እንደሆነ እዚህ ጋር ታያላችሁ። ዳዊት ሰለሞን ነው አንተ መቅደሴን አትሰራም፣ ልጅ ሰለሞን ነው የሚሰራው ብሎ የነገረው እግዚአብሔር ነው። ስለዚህ መቅደስን አቃጥሉ የሚለው መንፈሳዊ ነው ነገርየው። እየው የስምህንም ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየህዝባቸው አንድ ሆኑ አለማት ላይ በጠቅላላ የዚህ የሌዋታን ዘንዶ መንፈስ አምላኪዎች አንድ ሆነው በልባቸው በየህዝባቸው ምኑ አሉና፣ የእግዚአብሔርን በዓሎች ከምድር እንሻር አሉ። ከኢየሩሳሌም ከጽዮን አላለም ከምድር እንሻር አሉ። መናፍስታዊ አመጾች በዛ ሰዓት እንደነበሩ ታያላችሁ። ከዛ በኋላ ምልክታችንን አናይም፣ ከእንግዲህ ወዲህ ነቢይ የለም፣ እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም። አቤቱ ጠላት እስከ መቼ ይሳደባል ስምህን ጠላት ሁል ጊዜ ያቀላልን የእግዚአብሔር ያለውን ቁጭት ይው የዳዊትን ቁጭት ማለት ነው ከዛ አቤቱ ጠላት እስከ መቼ ይሳደባል ስምህን ጠላት ሁል ጊዜ ያቃልላልን ለምን አትፈርድም እኮ ነው እግዚአብሔር ግን ሰዎች ስሙን ከፍም ቢያርግ ዝቅም ቢያርጉ የስሙና ክብሩ ከፍም ዝቅም የማይል እንደሆነ ስለሚያውቀው በፍጹም በዚህ ጉዳይ ላይ ስሜታዊ አይሆንም። እግዚአብሔር እዚ ጠብቆ ነው በአንድ የሚደመስሰው። ትንሽ ግን ለሰዎች የእውቀት የንስሐ ጊዜ ይሰጣቸዋል። ዳዊት ግን በጣም ሴንሲቲቭ ነው ለዚህ ጉዳይ። አቤቱ ጠላት እስከ መቼ ይሳደባል ስምህን ጠላት ሁል ጊዜ ያቃልላልን? ቀኝህንም በብብት መካከል እጅህንም ፈጽመ ለምን ትመልሳለህ? ለምን ለምን አታቃጥላቸው? ለምን አትፈጃቸውም? ይላል እዚህ ላይ። ከዛ እግዚአብሔር ግን ከአለም አስቀድሞ ንጉስ ነው በምድርም መካከል መድኃኒትን አደረገ። ጌታችን ኢየሱስ ክርስቶስን መድኃኒት እንዳደረገው በትንቢት ይናገራል እዚህ ጋር። ከዛ በኋላ ምን ይላል? ቁጥር 13 ላይ አንተ ባህርህን ባህርን በኃይል አጸናሃት። ሲ ባህርን በኃይል አጸናሃት። አንተ የእባቦችን ራስ በውሃ ውስጥ ሰበርህ። እነዚህ የውሃ ውስጥ እባቦች የሚባሉት ሌዋታን የሚባለው አሁን ቀጥዬ ልነግራችሁ ስለሆነ በደምብ ተዘጋጁ። ከዛ በውሃ ውስጥ ሰበርህ አለና አንተም አለና የዘንዶን ራሶች ቀጠቀጠ በቀይ ባህር ውስጥ ተደብቆ ይመለክ የነበረ ዩሲ፣ በቀይ ባህር ውስጥ ተደብቆ ይመለክ የነበረ የሌዋታን ዘንዶ ረጅም ጊዜ ነበር፣ በአባይ ወንዝ ውስጥም ጨምሮ ጥንት ማለት ነው። ስለዚህ የዘንዶውን ራሶች ቀጠቀጥህ አለ። አይ እግዚአብሔር ምን ያህል ኃያል እንደሆነ ዳዊት ከተናገረም ካለም በኋላ እግዚአብሔር የአንተ እግስቱን ከጨረሰ በኋላ ግን እነዚህን አካላት እንዴት እንደቀጠቀጠ ከዛ ቀጠቀጠነ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው። ኦኬ፣ እነዚህ ዘንዶዎች የዚህ ዘንዶ ራሶች የኢትዮጵያን ምግብ የኢትዮጵያን ሁልጊዜ ይቻ ሀገር በራሃብ በድርቅ፣ በምን ስሟ የተነሳ ሀገር ናት። ምድር ብለህ ስትል የሆነ ዘንዶ መናፍስታዊ ያሰራራል ይገበርለት የነበረ እነግራችኋለሁ። ይህንን አካል እግዚአብሔር አናቱን ቀጥቅጦ ለኢትዮጵያ ሰዎች ምግብ የሚሰጠን ጊዜ ደርሷል ማለት ነው። ለምን ብላችሁ ብትሉ ደም እየተገበረ እየተገበረ ቀጥሏል። አሁንም ሊያስገብሩ ነው ሰዎች ተዘጋጅተዋል። አናቱ የሚቀጠቀጥበት ለአንዴና ለመጨረሻ ጊዜ የሚዋጥበት። ምክንያቱም እዚህ ጋር የምታዩት ቀኝህን በብብት መካከል እጅም ፈጽበ ለምን ትመልሳለህ ብሎ የሚናገረው ትንቢት እንደሆነ ታያላችሁ መቅደስም ብለህ ስትል እሱ ዳዊት የዛን ጊዜ መቅደስ አልነበረውም። ስለ ወቅቱ ስለ እሱ ጊዜ አልነበረ የሚናገረው ማለት ነው። ትንቢት ነው የሚናገረው ዳዊት። መቅደስህን በእሳት አቃጥለዋል አለ። የመጨረሻ ዘመን ትንቢት እኮ ነው። የስምህንም ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየህዝባቸው ይላል። ኦልሞስት ዋን ወርልድ ገቨርንመንት የሚቋቋሙበት እንደሆነ ታያላችሁ። ትንቢት ነው ዳዊት የተናገረ ትንቢት መሆኑን የምታውቁት ጌታችን ኢየሱስ ክርስቶስን ለምድር መድኃኒት አድርጎ እንደሚሰጠንም እግዚአብሔር አብ ያን እንደሚፈቅድም እዚህ ጋር ይናገራል። እሺ ቀኝ በብት ስምህን ጠላቱን ጊዜ ያቃልላል። ቀኝ በብት መካከል እጄ የምፈጽመ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው አለና በምድር መካከል መድኃኒትን አደረገ። ለምን የሚቀጣውን ክርስቶስን ኢየሱስን በምድር ላይ መድኃኒት አድርጎ ገለጠ ማለት ነው። ትንቢት ነው ማለት ነው የሚናገረው ዳዊት። ስለዚህ አንተ ባህርን በኃይል አጸናት አለ። ቀጠለ ትንቢት ነው ማለት ነው። ከዛ አንተም የዘንዶችን ራስህ ቀጠቀጥህ። ትንቢት ነው። ለኢትዮጵያ ሰዎች ምግባቸውን ሰጥታቸው ይላል። ይሄ ዘንዶ ከምግብ ጋር እንዴት ተስተገናኘ ብላችሁ ማለት ትችላላችሁ። መርስ መርሱ ወደ ኋላ ታገኛላችሁ። ይሄ ዘንዶ የሚባለው ሌዋታን የሚባለው እባብ ነው። በጥንት ዘመን ኢትዮጵያውያን ውስጥ ይመለክ የነበረ ዘንዶ ነው። ይሄ ዘንዶ አርዌ የሚባል ነው። ተመልከቱ፣ እዚህ ጋር በፎቶ ላይ ታዩታላችሁ። ወደ በኋላም በደንብ ሪፍ አርጌ ነግራቸዋለሁ። አርዌ ይባላል። እዚህ ጋር አሁን የትግራይ ክልል ባለበት አካባቢ በፊት ያው በብሔረሰብ ስለማይጠራ ቦታው አሁን በብሔረሰብ እንዳትፈርጁት አደራ ይህን ነገር ማለት ነው። ትግራይ፣ አማራ፣ ኦሮሞ፣ ግራጌት ምና እያላቸው አትፈርጁት። በቃ ኢትዮጵያ የነበረባት የነበረው ድካም ነው። ይሄ በአጠቃላይ የሚነገረው የኢትዮጵያን ድካም ነው ግን ዘንዶ መቀመጫው የነበረው ግን አሁን ደም የሚገበርበት ስፍራ ላይ እንደሆነ ይሄ የጥንት የጥንት የጥንት ስዕል ነው። ይኸውላችሁ እዚህ ጋር ምን እያደረገ እንደሆነ ህፃናት እየተገበሩ ህፃናት ይገበራሉ። ወጣቶች ይታረዱለታል። አውሬው እዚህ ጋር ሰውየው እዚህ ስዕል ላይ እንደምትመለከቱት በግ ፍየል ተሸክሞ ታዩታላችሁ። ይገበርለታል። ይሄ አርጎ የሚባል ነው። እዚህ ጋር ተመልከቱ ጤፍ እህል ሲፈጭለት ሲደቀቅለት ውላችሁ፣ ምግብ ኢትዮጵያ የኢትዮጵያን የምግብ ስርዓት ይዞ ያቆየ ዘንዶ አለ። ያ ዘንዶ ይመታል፣ ያ ዘንዶ ይሰለቀጣል። ይሄ የጥንት እኮ ነው፣ ለአውሬው የሚደረግ ግብር እኮ ነው፣ የምግብ ግብር። የሚገርማችሁ አውሬውን አያይዘው ከምን ጋር እንደሚናገሩ፣ ከጤፍ ጋር ሁሉ ያነሱታል። ይሄ አውሬ ከተገደለ በኋላ የኢትዮጵያ መሬት በጤፍ መጥለቅለቅ የጀምረው ይላል። አሳያችኋለሁ መልሼ ግን መጀመሪያ በዚህ በፎቶ እንድትረዱት ነው። ስለዚህ ይሄን ለፍየል ለዘንዶ ሰጠ ይላል። የወላችሁ እዚህ ጋ የጥንት ዶክመንት ይሄ አርዌ የሚባለው እዚህ ጋ ተመለከታችሁ። ከዛ የተገደለ ጊዜ ነው። ይሄ ደግሞ የሚያሳየው የገደለው ሰው አውሬውን አንጋቦ ይባላሉ። የኢትዮጵያ ንጉሥ ናቸው። አንጋቦ የንግሥት ተሳባ አባት ናቸው ማለት ነው። አሁን ጉዳዩን ወስጄ ላሳያችሁ። ይህንን በተመለከተ የዚህን አውሬ ግብር በተመለከተ ይሄ መጽሐፍ ኢምፓየር የሚባል መጽሐፍ ነው ዘ ትሩ ስቶሪ ኦፍ ሚስቴሪስ ኢትዮጵያን ፊቸር አርክ ኦፍ ሲቪላይዜሽን ብሎ የተቀመጠ የዲን ደብሊው አርኖልድ መጽሐፍ ነው። ናይ መጽሐፍ ብታገኙና ብታነቡ በጣም ደስ ይለኛል። በዛ መጽሐፍ ስለዚህ ጉዳይ ቁልጭ አድርጎ አስቀምጦታል። ገጽ መቶ አርባ የሆነ መቶ አርባ ላይ ምን ይለዋል መሰላችሁ? ይሄ ያው እዚህ ጋር አንድ ሆነ ኢምፓየር ይባላል ያው። እና እዚህ ማየት ይችላላችሁ። ስለዚህ አውሬ ስለዚህ ዘንዶ ቁጭ አርጎ አስቀምጦታል። ምን ይለዋል ዋይል ኤ ጋርል ኢቲንግ ሰርፔንት ኪንግ ኖ ሎንገር ሆንስ ኢትዮጵያንስ ደ ሰርፔንት ኦፍ ዩሮፒያን ራሽናሊዝም አታክስ ዘ ኤንሸንት ክርስቲያን ሲቪላይዜሽን ኤን ኤ ማች ሞር ዴንጀረስ ኤን ዲስትራክቲቭ። ወይ አሁን ያለው የምዕራባውያን ሲቪላይዜሽን እንዴት አርጎ ኢትዮጵያ እንዳደከመ ዝምብላችሁ የምታስቡት ብታስቡት ነው። ከዛ ከጥንት ዘንዶ ጋር የተያያዘ አምልኮ በጥንት በግሪኮቹ በሮማዎቹ ይመለክ የነበረ ዘንዶ በኢትዮጵያ የሚመለክ ነበር። ከዛ የዛሬ 3000 ዓመት መመለክ ካቆመ ጊዜ በኋላ ግን ተደብቆ መሬት ለመሬት ተደብቆ በአንድ ሲክሪት ዘንዶ ገባሪ ቤተሰቦች ውስጥ ተደብቆ የሰው ደም ዛሬም በጦርነት ይገበርለታል፣ ዛሬም ይገበርለታል። ዓላማቸው ሰላም ማድረግ አይደለም፣ በጦርነት ምክንያት የሰውዎችን ደም ማስገበር ነው። እዚህ ቦታ ላይ እንደምታዩት እንዴት ዘ አርክ ኦፍ ዘ ታቦተ ጽዮን ላይ በተመለከተ የምዕራቡ ዓለም የዚህ ዌስተርን ሎጂክ እንዴት እስከ ኢትዮጵያ ድረስ ያለውን ነገር አታክ እንዳደረገ በጽሁፉ ላይ ይገልጽላቸዋል። ከዛ ቀጥሎ የሚለው the history of the world travels from east to west for Europe is absolutely the end of history ብሎ ያስቀምጠዋል። ይሄ በጣም የሚገርም የፍሬድሪክ ሃጌልን መጽሐፍ ስ ላይ ጠቅሷል። ዌስት ናሽናሊስት የሚለውን እሱን የጠቅሰውና ኢትዮጵያውያን እዛ ውስጥ እንዴት ትልቅ ቦታ እንዳላቸው እንደገና እነሱን የአውሮፓ ናሽናሊስቶች እንዴት አድርገው ቻይልድ ላይክ እንደገና ደግሞ ትራዲሽናል ማስተር ሴትን በማድረግ አፍሪካን ለመመልከት የሰሩበትን መንገድ ሌሎችንም ነገሮች እዚህ ጋር ያስቀምጣል። እዚህ የምትመለከቱ ስክሪን ላይ ኦክስፎርድ ሪፈረንስ ይላል፣ በዚህ ላይ ያስቀምጠዋል። ኪዊክ ሪፈረንስ ነው። ኩሽ ኦ ኢትዮጵያ ይልና ሚቲክ ድራገን ኦር ሰርፔንት ኮልድ ዋይናባ ዋይናባ ሩልድ ካንትሪ ፎር ሀንድረድ ይርስ። ኢትዮጵያን ለአራት መቶ ዓመት የገዛ የነበረ ነው። እስከ መቼ ንግሥት ሳባ እስክትመጣ ድረስ የነበረ ነው። በአካል ይገበርለት የነበረ ነው። የሰው ደም ይገበርለት የነበረ ነው። ደ ሞንስተር ዋዝ ስሌን ባይ ማንኮልድ አንጋቦ አንጋቦ ናቸው ስሌን ያደረጉት በጎራዴ በኃይል የገደሉት እሳቸው ናቸው። አንጋቦ ማን ናቸው? ፕሪደሴሰር እንደገና ፋዘር ኦፍ ኩዊን ኦፍ ሺባ የንግሥት ሳባ አባትም ቀድሞው ስልጣን ላይ የነበሩ ሰው ናቸው። ኦን ዘ ትሮን ኦፍ አቢሲኒያ ከዛ ይሄ ሰርፔንት ይኸውላችሁ፣ ይሄ ሰርፔንት ሊቭድ ኢን ተምቤን ተምቤን አካባቢ ባለ አካባቢ ላይ የሚኖር ነው የነበረው። አሁን አንድ ምስጢር ልነግራችሁ ነው። ዲስትሪክት ቱ ዘ ሳውዝ ኦፍ አክሱም በአክሱም አካባቢ ደቡባዊ ክፍል ላይ እና ይሄ ቦታ አክሱም ስርወ መንግስት እስኪነሳ ድረስ የሚጠራው የነበረው በዚህ ስም እንደነበረ ይታወቃል ማለት ነው በተምቤን ስለዚህ እዚያ አካባቢ ላይ ያለ ቦታ ላይ የነበረ ነው። አንጋቦ ፕሮሚስድ ዘ አክሱማይት፣ በወቅቱ የነበሩ በአክሱም ስርወ መንግስት ስር ይተዳድረው የነበሩ ኢትዮጵያውያንን አንጋቦ እንዳሳመኑ ታያላችሁ። ጉዳዩ ስርወ መንግስቱ አክሱም ይሁን እንጂ የሚኖሩት ኢትዮጵያውያን የነበሩት ብሔረሰብ የለም። የዛን ጊዜ ትግሬ፣ አማራ፣ ኤርትራ ምን የሚባል መከፋፈል አልነበረም የዛ ሰአት ላይ የነበረው አክሱም ስርወ መንግስት የሚባል ስርወ መንግስት ነበረ። ከዛ በኋላ አቢሲኒያ ወይም ኢትዮጵያ የሚባል ማህበረሰብ ነበር። ከዛ ነው ከብዙ ሺህ አመት በኋላ በቋንቋ አንድ ግዕዝ ቋንቋን እየወሰዱ ሲከፋፈሉት ሲከፋፈሉት ሲከፋፈሉት አሁን ምታዩት። በቋንቋ ምክንያት ብሔረሰብ የተወለደው ደግሞ ከዛ በኋላ ነው። የዚያን ቋንቋ የሚናገሩ የነበሩ ኢትዮጵያውያን ወይ ትግሬ ናቸው ወይ አማራ ናቸው ወይ ኤርትራ ናቸው፣ እንዲህ እየተባለ ተከፋፈለ ማለት ነው። በዚህ ደረጃ ላይ እየተከፋፈለ መጣ ስለዚህ ይሄንን አጋንንት በሺህ ዘመናት ያክል ከተገደለ በኋላ እንግዲህ አንጋቦ አክሱማዎች የአክሱም ሰዎችን ማለትም የኢትዮጵያውያኑ በወቅቱ የነበሩትን አሳመኑ። እኔ ልግደልላችሁና ንጉሥ አድርጋችሁ ቀቡኛል። ይሄ ዘንዶ ለአራት መቶ ዓመታት አክል ይሰራ የነበረ ነው የሚገርማችሁ ማለት ነው። ይመለክ ይመለክና ቤተ መንግስቱን የተቆጣጥሮት ሰው እየተገበረለት እንደ ማለት ንጉስ ነው እኮ የሰው ንጉስ ነው እኮ። ነገር ግን ሙሉ በሙሉ ዘንዶ ይገለጣል። የጥንት እንትን እንደዛ ነው። ዝም ብሎ መስሏል፣ ይገለጣል። ልክ ሰውየው የመጣ ቀን መንፈሱ በተገለጠበት ሰዓት ላይ የአውሬው ዘንዶ በተገለጠ ሰዓት ከሰውየው ሰውየው ሰውየነቱ የተውና ወደ አውሬነት ይቀየራል። አሁን እዚህ ስክሪን ላይ ማየት ይችላላችሁ። ወዲያ ወደ አውሬነት ሲቀየር ታዩታላችሁ ማለት ነው ሲውዲያ አውሬ ወሬ ተቀየረ ማለት ወደ ዘንዶ እንደ ተቀበረ ተቀየረ ማለት እዚህ ስክሪን ላይ እንደምታዩት ህፃናት ይቀርቡለታል። ይሄው ይሄ የምታዩት ሰው ከፊት ለፊት የተቀመጠው ያ ዘንዶ መንፈስ የሚቀይረው መንፈስ እሱ ነው። ሰውየውን ይሁን ኢሚዲየትሊ ቼንጅ አውት ያደርገዋል፣ ይቀይረዋል። እዚህ አራት ራሶች ያሉ የአንዱ ዘንዶ ራሶች ዲዛይን ማለት ይሄ ዲዛይን ነው። በግዕዝ የተጻፈ አራት አይኖች እዚጋ ጋር የምትመለከቱት ይሄ በኢትዮጵያ በኤርትራ እና በ ሱዳን ድንበር አካባቢ ላይ ነበረ አምልኮ። ሌሎችም ነገሮች እዚህ ላይ የምታዩት ዝም ብሎ የመጣ ነገር አይደለም። እዚህ ጋም ጥምጣሙ የምትመለከቱት ከእሱ ጋር የተያያዘ ነው። ዜባብ የምታዩት እሱ ነው። በብዙ መልኩ የሚታወቁ ምልክቶች የምታዩባቸው ማለት ነው። ስለዚህ ሰዎች ናቸው። ይሄ በተመሳሳይ ተዚህ ተመልከቱ ስክሪን ላይ ግብጽ ሁሉ ይመለክ የነበረ ነው። ስለዚህ የኢትዮጵያን የግብጽና የኢትዮጵያ የግብጽና ኢትዮጵያ ውስጥ ያሉ ሲክሪት ቡድኖች ሲክሪት ቡድኖች መልሰው ኪዳን ያደርጋሉ። የደም ኪዳን። ለዚህ ነው ጽምዶ የሚባለው፣ የዚህ ኪዳን ውጤት ነው። ምክንያቱም እነዚህ መናፍስታዊ ኪዳኖች ናቸው። ሰዎችን ያስፈጁ፣ ሰዎችን ያስቀጠቀ ያስጨረሱ፣ ሰዎችን ያስገደሉ፣ ህፃናትን ያስዋጡ ለነዚህ አጋንንታዊ ዓለሞች የጥንት ግብጾችም የጥንት ኢትዮጵያውያን ቦቁ አንጋቦ የንግሥት ሳባ አባት ሳይነሱ በፊት የነበረው ጊዜ ላይ ህፃናት እየተገበሩለት የነበረ የሞተ ዘንዶ በግብጽ የሚመለክ የነበረ ነው። ስለዚህ ጽምዶ ማለት ተመልሰ በደም ግብር መጣመድ ማለት ነው እንጂ አንተ እንዴት እውነት ከሆነ እንዲ ዝም ብለ በህሊና ውስጥ ካየው እንዴት ልጆችን ሲጨፈጭፍና ሲገድል የነበረው ኢሳይያስ ጋር ተመልሰ እንደገና እንዴት አንተ ልጆችን ግደልልኝ፣ ዛሬ ምን ንግደል ብለ እንዴት ትጣነዳለ? በዚህ ዶክመንት ላይ ቅድም ባሳየኋችሁ የኦክስፎርድ ዩኒቨርሲቲ ዶክመንት ላይ ዋይናባ የሚባለውን ይህን ዘንዶ ከሰውነቱ ላይ እሳት እየተንፈቀፈቀ ይወጣል የዛ ሰዓት ላይ ብሎ ያስቀምጠዋል። ይሄ ዘንዶ በመጽሐፍ ፍርሳይ የተቀመጠ ነው። ይህ ሲ ከዛ ፓሲንግ ኦን ቢትዊን ዘ ፍሌምስ ሂ ኬም ቱ አክሱም ኤንድ ዳይድ በዛ እሳት እየተፋ መጥቶ አለ። አክሱም አካባቢ ላይ መጡ። አሁን አክሱም የሆነበት ቦታ ላይ ዛን ጊዜ አክሱም አልነበረም፣ ብያቸዋለሁ። አክሱም ከአክሱም ትሮ መንግስት በኋላ ነው የተሰየመው። እዛ ቦታ ላይ መጥቶ እንደ ሞተ ይናገራል ማለት ነው። ስለዚህ እዚህ ጋር እንግዲህ ወያኔ ወይ ነው ምን የሚል ቃል እዚህ ይጠቀማል። እኔ የለውበትም። እግዚአብሔር ይርዳችሁ ለምትቆጡ ሰዎች። እንግዲህ የሰርፔንት ሩለር